እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻኔል ቤት ሰዎች እንዴት ናችሁ? ደህና ናችሁ? አለሁ እኔ እግዚአብሔር ይመስገን፣ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን፣ ሁላችንን በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫ ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬም እንደተለመደው እንግዲህ ትናንትና በጉጉት ስንጠብቀው የነበረ ቪዲዮ ዛሬ ተለቋል ማለት ነው። ያው ትናንትና ለምን እንዳልተለቀቀ ነግሬያችሁ ነበረ ማለት ነው። እንግዲህ እነዚህ ሁለት ቡጦች ማለት ነው። በነገራችን ላይ ኮሜንት እያየሁኝ በጣም ነው በሳቅ የሞትኩት የእኛ ልጆች። በእውነት የነባ እህቶች አትኮምቱ ፈጣ ፈታ ነው የምታደረጉ። ይጸብ የለ ጭቅጭቅ የለ እኛ ጋር ሁሉ ሰላም፣ ሁሉ ሰላም። በቃ ፈጣሪ ይመስገን። ሁሌም ሰላም እንሁን ማለት ነው። ሰላማችን እንዲረብሽ የሚመጡትን ልቦና ይስጣቸው። እኛ አንፈልግም። ለማንኛውም እንግዲህ ኢብሮና ነባዬ ዛሬ ከባድ ከባድ የሚባል ፍራንክ ነው የተደረገው ኢብሮ ማለት ነው። እውነት ለመናገር በሱ ቦታ ብትሆኑ እንደምታደረጉ ብጽፍ ላይ ደስ ይለኛል ማለት ወንድ ሆናችሁ ራሳችሁን መሆን አይቻልም ግን ሆናችሁ በሱ ቦታ ብትሆኑ ምን ታረጋላችሁ? ወይም ደግሞ አሁን እናንተ ወንድማችሁ እንደዛ ሲደረግቱ ምን ታደርጋላችሁ? እና እሱ በጣም ትዕግስተኛ ነው ነው የማስበው እኔ ማለት ነው። ታግሷል እሱ የነባ እኔ የነባ ድርቅና ማለት ነው። በቃ የነባ ድርቅና ምንም በቃ እንትን እንዴት ነው መሳቅ ምናምን ሳቄ ሁላ ሊመጣ ይችላል ማለት ነው እና እሷ ግን ድርቅ ብላ እሱ ሊቀር ይችላል። ከአንተ ደግሞ ከወንድ ሚል ነበር ወንድ ወንድን ስላወቀው ከአንተ ከፍቅረኛ የሚበልጥ አይበልጥም እሱ ስትለው ትቷት እኔ ትቶም ሄድ ብቻ አልጠበቅኩም። በቃ እንዴ፣ በጥፊ ከቀኝ ከግራም የሚያለ መሰለኝ ማለት ነው እና በዚህ አጋጣሚ ደግሞ ትግስት መልካም ነው። ትግስት ጥሩ ነገር ነው። እውነት ለመናገር ትግስት ፍሬዋ ጣፋጭ ነው ምንጊዜም ቢሆን ማለት ነው የታገሰ ሰው ወድቆ አይወድቅም ማለት ነው። እና አንዳንድ ነገሮች እያስገረሙኝ ስለሆነ ነው በመሀል በመሀል የምስቀው አትፍረዱብኝ፣ ቤተሰቦች ማለት ነው። ያ ብዬን ወደ ምዬ የሚባል ነገር አለና ብዙ ነገሮች እያየሁ እየሰማሁኝ ስለሆነ ተገረምኩኝ ማለት ነው። አንዳንድ ጊዜ ሰዎች እናንተን ለመጣል በቃ ማይቆፍሩት ጉድጓድ ማያደርጓችሁ ማይሰሩባችሁ ነገር የለም። እና እኔ ሁለት ሶስት ቪዲዮ በቀን መስራት የራሱ የሚያቃጥላቸው እንዳሉ ተረድቻለሁ ማለት ነው። በዚህ አጋጣሚ ስሩ፣ እናንተም ስሩ። ታየም አልታየም ስሩ። እንደ እህት የምመክራችሁ ነገር አዎ፣ ቲክታክ ላይ ወሬ ከምታመላልሱ ወሬ ከምታምታቱ፣ እንዲሁም ፎቶን ራሱ ይህን ከምዘቀዝቁ ዩቱብ ላይ አምጥታችሁ ቪዲዮ ብሰሩ ትጠቀማላችሁ። ያው እኔ እህታችሁ ንጹሕ ምክር ስመክራችሁ ማለት ነው እኔ ደግሞ ሌላው ደግሞ ሰው ለማያያዝ እና ከሚዲያ ለማጥፋት ነው። እኔ ነኝ አሁን እነሱን አንድ ኔ ደፍልፌ ነው አሁን እነሱን ከሚዲያ ማጠፋቸው ስንት ሲያደርጉ ያላፈሩ ሰዎች የኔ ምላስ እኔ አውርቼ አሁን አስር ደቂቃ ለማትሞላ ቪዲዮ፣ በእሷ ቪዲዮ ምክንያት ሌሎቹ ወደ ሚዲያ መምጣት አልቻሉም። ኦ ማይ ጉድነስ! እንደዚህ ተጽዕኖ ፈጣሪ እንደሆንኩኝ ግን አላወቅኩም ነበረ ግን አጠምዝዙ ነገር አጠምዝዙ ማለት ነው። ፊት ለፊት ተጋፈጡ። ነገሮችን ኢቭን እንኳን መናገር ካለባችሁ መታችሁ ወይም ደግሞ በቪዲዮም ቢሆን ፊት ለፊት መጋፈጥ አለባችሁ እንጂ እናንተን ራሳችሁን በሰው ዘንድ ለማስወደድ ጥሩ፣ እንዴት ነው ጥሩ ሰው ለመምሰል ገባችሁ? እኔ ጥሩ ነኝ፣ ያኛው ሰው መጥፎ ነው ብሎ ለመናገር መናገር ተገቢ አይደለም። ማንም ንጹሕ የለም በዚህ ምድር ላይ ሲቀጥል ደግሞ እኔን እንደውም እኔን ውደዱኝ። የግንባር ሰው ያየሁትን ነገር ቪዲዮ ቪዲዮ ነው። እኔ አሁን ከቪዲዮ ውጭ ተናግሬ አላውቅም። ገባችሁ? ያየሁትን ቪዲዮ ነው አምጥቼ እዚህ ጋር የምናገረው ቪዲዮ ደግሞ የሚሰሩት እንድንናገራቸው መሰለኝ። እንግዲህ የዩቲዩብ ባለቤት ሆናችሁ ለእናንተ ማስረዳት አይጠበቅብኝም። ኦዲንስ ብትሉት ላይረዳ ይችላል እና የዩቲዩበር የሆነ ሰው ግን ፍትፈታ ሳይሆን ይሄ ፍትፈታ ብቻ ሳይሆን ሪል ያመጡትን ነገር አምጥቶ መገልበጥ ነው እዚህ ጋር በቃ የአንደበት ልዩነት እንጂ፣ በቃ በአጠቃላይ የጭቃ ውስጥ እሾክ አትሆኑ፣ ፊትለፊት ተናገሩ። እኔ ፊት ለፊት ስለተናገርኩኝ ብዙ አትንቀጥቀጡ። ሲቀጥል ደግሞ እኔ ከአንድ ቪዲዮ ከሁለት ከሶስት ቪዲዮ በላይ እኔ አካውንት ላይ አታገኙ፣ በነሱ በሌሎቹ የሰራሁት ማለት ነው። አሁን ባላችኋቸው የሰራሁት ማለት ነው። አስር ሰው ስም ለማንሳትም ምንም አይደለም በነካሽ ቁጥር ነክቻለሁ። አዎ፣ አንድ ቪዲዮ ሳይሆን አንቺም በነካሽ ቁጥር በየአጋጣሚው አንዴ ኤክስ አንዴ ምናምን እያረግሽ ነባን ስታመጪ፣ አዎ እኔም ተናግሬያለሁ። አሁን ከዚህ በኋላ አቆማለሁ ብለሻል፣ እኔም አቆማለሁ። በቃ አጭር ነገር ማለት ማለት ከሰሞኑም ስለነገርኳችሁ ነው። ይሄ ማያያዝ ምናም ምናምን ለምትዩ እንደገና ደግሞ ከሚዲያ እንዲጠፉ አደረጓቸው። ኖ ኖ፣ ሀቢብቲ እንደውም በእኛ ተነሳስተው ነው የሚሰሩት። እነሱ ከሚዲያ የሚጠፉት ማንኛውም ሰው በአንድ ሰው በሁለት ሰው አፍ ሳይሆን በራሱ ነው። በራሱ በተለያየ ምክንያት ላይመቸው ይችላል፣ ያ ሰው እንጂ ስንት የሰራ ሰው ይህንን ፈርቶ ደንግጦ አብሮ ምናምን እረ፣ ይደብራል። ሼም ነው ሼም ነው ማቀሳሰር። እንደ ሴት እንሆን እንጂ ምንድን ነው እቺ ሳምሪ፣ ምንድን ነው የምትታወራው? ትላላቸው። ለማንኛውም ሰው ዙሪያውን ሲዞር፣ እኛም ዙሪያውን መዞር ነው ያለብን ከዚህ በኋላ ማለት ነው። ፊት ለፊት የሚናገር ሰው ስለማይወድድ እንሽ ከረከራለን በቃ። ወይኔ እናንተ፣ ሲጨንቅ እኮ ይሄ ይሄ አሽሙር የሚባለው ነገር በጣም ይጨንቀው እናንተ። እኔ ደግሞ አለመደብኝም ያየሁትን ነገር ፍርጥ፣ ፊት ለፊት ወይ ታድዳቸው፣ አሽሙረኞች። ይሄ ሳምሪ ተረጋጌ፣ የራስሽ ማንነት አይደለም ይሄ። ፊት ለፊት አንተሽ ሰውዬውም በዩ እንደዛ ነው። እና አቀሳሳሪዎች፣ መልስ ስጫት፣ መልስ ስጫት፣ ታብዬ መልስ መስጠት አልፈለኩም። ወይኔ ስምንተኛው ፊ አይ እኔ የረጅም ጊዜ በአቅሽ ምናምን ራሱ በጣም ነበር ደስ የሚለኝ፣ ግን አላወቅኩሽም። ደስ የሚለኝ ሼር ላድርግልሽ፣ እንዲ ብት ሼር ላድርግልሽ መሰለኝ። እኔ ክፋት ምን ይሰራል አይደል? እንዲያው እና ለማንኛውም ቤተሰቦች ማለት ነው የዛሬውን ቪዲዮ እንዴት አያችሁት? ምንድን ነው የማወራው? ግን እኔ እኮ አንዳንዴ የማወራውን ራሱ አላውቅም ጋይስ። እና ለማንኛው ልጆቻችን እንደዚህ በፍቅር አትተያዩ፣ ስነ ስርዓት እንዴ! ምንድን ነው ምንድን ነው ኮስተር በሉ እንጂ እና ለማንኛውም ቤተሰቦች ኮፒ ሊንክ ሼር ላይክ ሰብስክራይብ ማድረግ አትርሱ። የነባዬንም ኮፒ ሊንክ ኮፒ ሊንክ እያደረጋችሁ እንግዲህ ጉዞ ወደፊት። ከዚህ በኋላ ሰላምን ፍቅርን እንደ በፊታችን እን ምንድን ነው እንቀጥላለን ማለት ነው። እዚህ ጋር አንድ ኮሜንት አለ፣ እዩት ምን እንደሚል ማለት ነው። የእኛ ልጆች አትኮምቱም በዚህ አትለፉን አዎ፣ ካያችሁን አይቀር አትለፉን። አዎ፣ ሰብስክራይብ አርጉን አትለፉን። አንድ ቀን የሚጠቅም ነገር ይዘው ስለምን ሁሌ ሰው ልጅ እኮ ሰው ሲቦጭቅ አይኖርም። አዎ፣ ንስሐ ይገባል፣ ወደ ራሱ ይመለሳል ምናምን። ከዛ በኋላ በቃ ሰው ቦጭቅ ስናቆም ስለምንጠቅማችሁ፣ ያው ባልና ሚስት ምናምን ተወዱ የለ ወደፊት፣ ያው ሀገር ገብተን ባላችንን ስናሳያችሁ እንድታዩን ሰብስክራይብ እያረጋችሁን አትለፉን። ማንኛ በጣም ነው የምወዳችሁ ተናፍቃችሁ ነበረ። አትጥፉ ውዶች። ይሄ ውዶች የማራቸው ፍቅሮች እነባና ኢብሮ ወደፊት ወዳችዋለሁ። ስለተከታተላችሁን ከልብ አመሰግናለሁ። በየቦታው ለምታደርጉልኝ ድጋፍ ሁሉ ከልብ ነው የማመሰግነው። ሲቀጥል ደግሞ እኔ ቲክታክ ላይ አንስቼ አላቅም። ይሄን ቪዲዮ በቃ የሚወዱ ልጆች ናቸው እየቆረጡ ወስደው የሚያስተላልፉት። ቲክታክ ቁጭ ብላ ስለነሱ ታወራለች ላላችሁት አውርቼ አላቅም። ምግባሬም አይደለም ማለት ነው። ለማንኛውም ወዳችኋለሁ። ለሰው ማብራራት አይጠበቅብኝም ራሴን መልካም ጊዜ ቻውቻው